ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር አብራችሁ ስላላችሁን አመሰግናለን። ኑር ተመልካቾችን፣ በተከታይነት ደግሞ የቢዝነስ መረጃዎች ወደ እናንተ ይደርሳሉ። መረጃዎችን ለማድረስ ባልደረባ ስፈልግ ሙጬ ስቱዲዮ ተገኝታለች። ስፈልግ ከመረጃዎች ጋር መልካም ቆይታ ይኖል። አመሰግናለሁ። ቤት እንደምን ዋላችሁ ተመልካቾች? ከሰአቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ህገወጥ ንግድና ኮንትሮባንድን በመከላከል የኑሮ ውድነቱ ወደ ባሰ ደረጃ እንዳይደርስ ማድረጉን የምዕራብ ጎንደር ዞን ንግድና ገበያ ልማት መምሪያ አስታወቀ። በተደረገው የቁጥጥር ስራም ህገ ወጦቹ ለህግ መቅረባቸውንና ምርቱ ለመንግስት ገቢ መደረጉንም መምሪያው ገልጿል። በቀለት ሾመ ህገወጥ ንግድና ኮንትሮባንድ የሀገርን ኢኮኖሚ አደጋ ላይ ከመጣሉ በተጨማሪ የኑሮ ውድነትን በማባባስ የዜጎችን የኑሮ ደረጃ ችግር ላይ እንዲወድቅ ያደርጋል። በአማራ ክልል ህገወጥ ንግድና ኮንትሮባንድ ከሚፈጸምባቸው አካባቢዎች ውስጥ የምዕራብ ጎንደር ዞን አንዱ ነው። ችግሩን ለመከላከል ግብረ ኃይል በማቋቋም ክትትልና ቁጥጥር እየተደረገ ነው ያሉት የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ጌትነት በሊሁን፣ ህገወጥ ነጋዴዎችን ወደ ህጋዊ መንገድ እንዲመጡም ምርቶቻቸውንና የመለኪያ መሳሪያዎቻቸውንም እንዲያስተካክሉ ተደርጓል ብለዋል። ፈቃድ የሌላቸውን ነጋዴዎች በርለበር ፈተሻ በማድረግ ወደ አንድ ሺ አራት መቶ ሰላሳ አምስት የተወሰኑ ነጋዴዎች ፈቃድ አውጥተው በህገዊ መንገድ እንዲገቡ አድርገናል። አዲስ አዲስ ነጋዴዎችን እንዲቀላቀሉ አድርገናል። ፈቃድ ደግሞ ፈቃድ ያላቸውን ደግሞ አዲስ ሰው እንዲጠቀሙ ከአምስት ሺ ሁለት መቶ ሀያ በላይ ነጋዴዎችን ፈቃድ እንዲያድሱ በማድረግ ወደ ስራ አስገብተናል። መሳሪያቸውንም ቢሆን በተለይ የመለኪያ መሳሪያዎችን ለመሸጫ የሚጠቀሙትን እሱም በመፈተሽ በኩል እንደ ማጭበርበር እንዳይኖር በሚል ከስምንት ሺህ ዘጠኝ መቶ ሰላሳ አራት በላይ ነጋዴዎችን ወይም የንግድ ድርጅቶችን ለመፈተሽ ሞክረናል። ኢንስፔክትም ለማድረግ እንደዚ ወደ ሀያ አምስት ሺህ አራት መቶ ሀምሳ አራት ወደ ሀያ አምስት ሺህ አራት መቶ ሀምሳ አራት የሚደረሱ አይተናል። ከዚህ ውስጥ ወደ ስልሳ ዘጠኝ የሚደርሱ ጉድረት ያለበት ተገኝቶ ማስተካከል ተችሏል። ስልሳ ዘጠኝ የሚሆኑ የመለኪያ መሳሪያዎች ላይ ትክክልያ በማገኝተን ወደ ዘጠኝ ያለ ንግድ ፈቃድ ሲሰሩ የተገኙ ደግሞ ወደ ዘጠኝ መቶ አስራት ነጋዴዎችን አግኝተን እነሱም ፍቃድ አውጥተው ወደ ህገው ነጋዴ እንዲቀላቀሉ ያደረግንበት መንገድ አንዱ ኑሮ ውድነትና ህገወጥን ለመከላከል የምናደርገው ምክን የሚያሳይ ነው የሚሆነው። የዞኑ አስተዳደር ከባለድርሻ አካላት ጋር በመሆን ህገወጥ ንግድንና ኮንትሮባንድን ለመቆጣጠር ባደረገው ጥረት በህገወጥ መንገድ ሲዘዋወሩ የነበሩ የግብርናና የኢንዱስትሪ ምርቶችን ለመንግስት ገቢ መደረጉን፣ ህገወጦችን በህግ እንዲጠየቁ በማድረግ የኑሮ ውድነቱ ወደ ከፋ ደረጃ እንዳይደርስ ማድረግ ተችሏል ብለዋል መምሪያ ኃላፊውም ከጉምሩክም ከፌዴራል ፖሊስ ጋር ተቀናጅተው በጣም ስራዎች ለመስራት ተደርጓል። ቱሪስታምነት ሰሊጥ ነት ዳፉሪያ ተብየ ግሎችም የግብርና ምርቶች ና የኢንዱስትሪ ምርቶችን ይዘን ለመውለስ ተሞክሯል። ለ በተቋም ደግሞ በህገ ወጥ ሲንቀሳቀስ ከአራት ሚሊዮን ዘጠኝ መቶ አንድ ሺ አንድ መቶ ስልሳ አምስት ብር በመያዝ ለመንግስት ገቢ እንዲሆን ያደረግንበት ሁኔታ ነው ያለ ከሰማኒያ ሁለት በላይ የጎዳና ላይ ነጋዴዎችን በመያዝ በማህበራዊ ፍርድ ቤት እየተቀጡ እንዲለቁ የተደረገበት ሁኔታ ነው ያለ። ምክንያታዊ ያልሆነ ዋጋ ጨምሮ ያገኘ ናቸው ወደ መቶ ሰማኒያ ሰባት የሚደርሱ ነጋዴዎች በመያዝ አምሳ ስድስቱን የጽሑፍ ማስጠንቀቂያ፣ መቶ ሀያ ስምንቱን የንግድ ድርጅት እንዲታሸል አንዱን ፍቃዱን ከተስ እንዲወጣ በማድረግ ሁለቱ ደግሞ በጣም የተጋነነ ስለሆነ በስርዓት እንዲቀጡ ያደረግንበት ሁኔታ ነው ያለ ማለት ነው። ህብረተሰቡ ህገወጥ ንግድና ኮንትሮባንድ በሀገር ኢኮኖሚ ላይ ጫና እንደሚያሳድር እናም የኑሮ ውድነት እንዲባባስ ምክንያት መሆኑን በመረዳት ከመንግስት ጎን በመሆን የመከላከል ስራውን አጠናክሮ ሊቀጥል እንደሚገባም አቶ ጌትነት በሊሁን መልእክታቸውን አስተላልፈዋል። ህገወጥነት ለጊዜው ሊያስደስት ይችል ይሆናል እንጂ ሀገርንም ግለሰቡን የሚጎዳ መሆኑን አሳይተናል። ከህዝባችንም ጋር ለመተማመን ጥረት ተደርጓል። ይህ ማለት ግን ለእለት ለራሳቸው ጥቅም የሚፈልጉ ዋና ሲግብግብ ነጋዴዎች ግን አሁንም ቢሆን ወደዛ አይገቡ ተብሎ አይታሰብም። ያንን የሚገቡትን ግን ህግ በማስከበር ጭምር ነው ማስቆም የሚቻለውና በውይይት ደረጃ ብቻ የሚፈታ አይደለም። በውይይትም በሁለቱም መንገድ የህዝብ ጋርም ተግባብቶ ተቀራረበ መስራት ህገወጥነት የሚቀንሳል እና እሱም ለማድረግ ጥረት እየተደረገ ነው። የአገልግሎት ጊዜያቸው ያለፈባቸው ከአራት መቶ ሺህ ብር በላይ ግምት ያላቸው ምርቶችን ማስወገዳቸውንም የመምሪያ ኃላፊው ጠቅሰዋል። ክልሉ በጸጥታ ችግር ውስጥ ቢሆንም የከተሞች ክላስተር አደረጃጀትን በሚገባ በመጠቀም የተሻለ ገቢ ለመሰብሰብና እቅዱን ለመፈጸም እየተሰራ ነው። በቀሪ ወራቶች እቅዱን ለመፈጸም በቅንጅት እና በቁርጠኝነት ለመስራት መዘጋጀቱንም ነው የክልሉ ገቢዎች ቢሮ የገለጸው። ጌታቸው ስንታየው በትንታኔ ተመልክቶታል። ገቢ ለአንድ ሀገር ሁለንተናዊ እድገት የጀርባ አጥንት ነው። ገቢ ሲኖር ደግሞ በህዝብ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን መፍታት ይቻላል። የአማራ ክልል ገቢዎች ቢሮም በ2017 በጀት ዓመት የክልሉን የልማትና የመልካም አስተዳደር እቅድ ተግባራዊ ለማድረግና የፋይናንስ ፍላጎትን ለማሟላት ታሳቢ አድርጎ እየሰራም ይገኛል። በመሆኑም ቢሮ በ2017 በጀት ዓመት 70.65 ቢሊዮን ብር ለመሰብሰብ አቅዶ በ9 ወሩ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ አፈጻጸም ያሳየ ሲሆን ይህም የእቅዱን 60 በመቶ መተግበር ችሏል። በክልሉ ገቢ ለመሰብሰብ አስቸጋሪ የነበሩ ችግሮችን በመለየት መፍትሄም ያላቸውን ተግባራትንም ቢሮ አስቀምጧል። ከእነዚህም ውስጥ ተቋማዊ አቅምን መገንባትና የቴክኖሎጂና የሀብት አጠቃቀምን ማዘመን ተጠቃሽ መሆናቸውን የአማራ ክልል ገቢዎች ቢሮ ምክትል ቢሮ ኃላፊ አቶ የኔ ሰው መኮንን አስገንዝበዋል። የመረጃ ቴክኖሎጂ ሀብትና አጠቃቀምን በማዘመን ተግባራትን በትኩረት መስራት ስራ ተሰርቷል። ተቋማችን በመረጃ ቴክኖሎጂ ሀብት እና አጠቃቀም በጣም ቀዳሚ የሚባል ተቋም ነው። በርካታ የዲጂታላይዜሽን ስራዎች እየተሰሩ ነው ያሉት። የኢታስ ሲስተም አለ በተግባራዊ እየተደረገ ያለ በቅርቡ ደግሞ በክልላችን ደረጃ እየተሰራ ያለውን የዲጂታላይዜሽን ስራ የኢታስ የምንለው አለ ይህም በውጤታማ ለመፈጸም ፕሮጀክት ተሰርቶ ያው ከባህርዳር ዩኒቨርሲቲ ጋር የሙከራ ስራ በደሴ፣ በኮምቦልቻ በባህርዳር እየተደረገ ነው ያለው። በሌላ በኩል ለነበረው የገቢ አሰባሰብ እድገት ደግሞ ስትራቴጂካዊ አጋርነትን በማሳደጋቸው መሆኑን የገለጹት ምክትል ቢሮ ኃላፊው ለዚህ ደግሞ በዋናነት የከተሞች ክላስተር አደረጃጀት ድርሻው የጎላ ነበር ብለዋል። ከተማ ክላስተር አደረጃጀት አለ። ገቢ ተቋማትን በተቀናጀ መንገድ ለመደገፍ የሚያስችሉ ተቋማቶች አሉ፣ ቢሮዎች አሉ። ከነሱ ጋር በጋራ እናቅዳለን ገቢን እንዴት እናሳድግ እና ከእያንዳንዱ ተቋም ምን ይጠበቃል የሚለውን የሚመልስ እና በቅርኖም እቅር ልክ ደግሞ እንደዚሁ ሪፖርቶችን እንለዋወጣለን፣ እንገመግማለን፣ ግብረ መልስ እንሰጣጣለን። ይሄ ቀደም ሲል በተለይ ከከተማ ክላስተር ጋር የተሳሰሩ ወይም በዚያ የተካተቱ ተቋማት ጋር ሰፊ የቅንጅት የትብብር ችግር ነበረ። ይሄ በዚህ አንድ ዓመት በዚህ ሁለት ዓመት ውስጥ መፈታት በመቻለው ምክንያት ክልሉ በዚህ ችግር ውስጥም ቢሆን አሁን ቅድም ለገለጽ ነው የገቢ እድገት ትልቅ አስተዋጽኦ አድርጓል። በቀጣዩ ወራቶችም አመራሩ፣ ሙያተኛውና አጋር አካላት የግብር ከፋዩ ትብብርና በቅንጅት እቅዱን ሙሉ በሙሉ ለመተግበር ርብርብ የሚያስፈልግ መሆኑንም አቶ የኔሶ መኮንን ኮነን አሳስበዋል። ከተማ አገልግሎት አፈጻጸማችን 30 ፐርሰንት ነው። ለአጠቃላይ እቅዳችን ወደኋላ መቅረት እዚህ አካባቢ አለው። ትልቁን ድርሻ ይወስዳል። ይሄ ሊፈታ የሚችለው ሌላ መነሻ ምክንያት የለውም ቅንጅትን በደንብ ማጠናከር ሲቻል ስለሆነ ይህንን አጠናክሮ ማስቀጠል ያስፈልጋል። ሌላው ኅብረተሰቡ ለሚገዛው ዕቃ እና ለሚያገኘው አገልግሎት ደረሰኝ በትክክል መቀበል አለበት። ደረሰኝን መጠየቅ የስልጡንነት እና የዜግነት ግዴታን የመወጣት ውጣት እንደሆነ ተረድቶ እዚህ ላይ ክፍተት ይታያል። የአማራ ክልል ከተሞችና መሰረተ ልማት ቢሮ ምክትል ቢሮ ኃላፊ አቶ ሱሌማን እሸቱ በበኩላቸው የክልሉ ገቢ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ብልጫ ያሳየ ቢሆንም፣ ነገር ግን ከነበረው የጸጥታ ችግር አንጻር ሲታይ የመሰረተ ልማት እርቀት ያለባቸው ከተሞችን በተገቢው መንገድ መደገፍ ባለመቻሉና ጥናትን መሰረት ያደረገ ገቢ ባለመጣሉ እንዲህ ጥናት ተደርጎባቸው በቀጣይ የተሻለ ስራ ይሰራል ብለዋል። ከተማ አገልግሎት ገቢ እንደ መደበኛው ገቢ እውነት ለመናገር አፈጻጸሙ አልሄደልንም። የራሱ የሆኑ መሰረታዊ ምክንያቶች አሉት። አንዱ ከጸጥታ ጋር የተገናኘ ነው። እንደምታዩት በተለይ ማዘጋጃ ቤቶች መሪ ማዘጋጃ ታዳጊ ከተሞች አሉት። አንዳንዶቹ በጣም ለመንገድም ተደራሽ ያልሆኑ እጅግ በጣም ከመሰረተ ልማትም የራቁ ለመደገፍም የማይመቹ ቦታ ላይ ምናልባትም በረሃዎች አካባቢ ላይ እና ወርዶም ለመደገፍ የማይመች ቦታ ላይ በመሆኑ ከጸጥታ ጋር በተገናኘ በሚፈለገው ደረጃ ገቢያቸውን መሰብሰብ አልቻሉም። ሁለተኛው ገቢም ስናቅድ የገቢ ፖቴንሻላቸውን መሰረት አድርገን አይደለም። ጥናት አጥንተን የከተሞች የአገልግሎት ገቢ ይሄ ነው የሚል ጥናት እስካሁን አልነበረንም። እንግዲህ ከገቢዎች ቢሮ ጋር አንዱ ተቀናይተን እየሰራን ያለ ነው። ይሄ ነው ከዚህ በኋላ መመለስ አለበት። ለከተሞች እቅድ ስናቅድ ወይም ይሄን ያክል ገቢ ሰብስቡ ብለን ስናቅድ የገቢ ፖቴንሻላቸውን መሰብሰብ የሚችሉትን ፖቴንሻል መሰረት ተደርጎ ነው። በጥናት አልተመለሰም እስካሁን በዚህ ዓመት። ከገቢዎች ቢሮ ጋር እርሰ መስተዳደርም እገዛ እያደረገ ከአማራ ክልል ስራ አመራር ኢንስቲትዩት ጋር በመተባበር የከተማ አገልግሎት ፖቴንሻላችን ምን ያክል ነው የሚለውን እያስጠናን ነው። ከዚህ በኋላ ችግር ሆኖ ላይቀጥል ይችላል። የመንግስት የልማት እቅዶችን ተግባራዊ ለማድረግ አስተማማኝ የሆነ የፋይናንስ ምንጭ እንዲኖር ይደረጋል፤ ያለው ተቋሙ። ይህ ሲሆን ደግሞ ዘላቂ ልማት ይመጣል፤ ዘላቂ ልማት ደግሞ ዘላቂ ሰላምን ያመጣል። ስለሆነም ግብር ለአንድ ተቋም ብቻ የሚሰጥ ሳይሆን የሁላችንም መሰረት በመሆኑ የሁላችን ኃላፊነት የሚጠይቅ መሆኑን ነው ቢሮ ያስገነዘበው።